ሚዲያ ላይ ቀርበው ከዚህ ቀደም እና ብሎ ጠርቶ የረዳኝ ሰው ደግሞ ውሎ አድሮ አጭበረበረኝ፣ ከማጭበርበረም በላይ በግላ አካውንቴ የገባውን በጣም ብዙ ሺህ ብር በሙሉ ባጃጅ እገዛልሃለሁ ብሎ ዘረፈኝ ሲሉ አንድ አባት ቅሬታቸውን ማቅረባቸው ይታወቃል። የቅሬታቸው ታዲያ በስፋት መታየቱም እንዲሁ እሙን ነው። የጉዳይ ታዲያ እጅግ መነጋገሪያና መወያያ ርዕስ ጉዳይ ሆኖ ሰንብቷል። እንዲህ መወያያ ለመሆን የበቃው ጉዳይ ደግሞ አንደኛ ተበደልኩ ያሉት ግለሰብ በረዳኝና ባመንኩት ሰው ተዘረፍኩ የማለታቸው ጉዳይ ሲሆን፣ ሲቀጥል ደግሞ ኑ ብሎ ያገዛቸው ሰው መልእክተኛ ሲሆን አግዞ ዘረፈኝ ብለው የሚጠሩት ሰው ባላደራው የመሆኑ ነገር አወዛጋቢ ነበር። ሌላው ወዲህ ስልክ ቁጥር እየሰጠኝ እሱ ነው ሲሉ እርሱ ደግሞ ምንም አይነት ስልክ ቁጥር ጽፍ ያልሰጠኋቸውም ማለቱ። ከዚህ በላይ ደግሞ እጅግ አወዛጋቢና አነጋጋሪ የነበረው ነገር እርሳቸው ባለአደራው ሰጠኝ ባሉት ስልክ ሲደወልና ስልኩን የያዘው ሰው ባለአደራው ነው ወይ ተብሎ ሲጠየቅ አዎ ባለአደራው ነኝ ካለ በኋላ ከሚዲያ እንደተደወለለት ሲነገረው ስልኩን ዘግቶ መልሶ እኔ ባለአደራው አይደለሁም አደራ ያልክ መስሎኝ ነው አደራ የሚባል ጓደኛ አለኝ የማለቱ ነገር ለረጅም ጊዜ በመልክ ሳይታወቁ ስማቸው በመልክ መልካም ሲነሳ የነበሩ እነዚህን ሁለት ግለሰቦች ስም ወደ ማጠልሸት የመጣ ጉዳይ ነበር። ሰላም ጤና ይስጥልን፣ የተወደዳቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። በዛሬው መሰናዷችን ከዚህ ጉዳይ ጋር ተያይዞ ሰሞኑን ማህበራዊ ሚዲያ ላይ እጅግ መነጋገሪያ የሆነው የባላደራውና የመልእክተኛው ጉዳይ ነበረ። በዛሬው መሰናዷችን ከዚህ ርዕሰ ጉዳይ ጋር ተያይዞ አንዳንድ ነገር ልናነሳ ወደድን። ባላደራውም መልእክተኛውም ከዚህ ጉዳይ ጋር ተያይዞ ሁለቱም ቀርበው የየራሳቸውን ቃል ሰጥተዋል። ታዲያ ከነዚህ ሰዎች ጀርባ ያሉ ማን ነው? ግለሰቡንስ ያጭበረብራቸው ሰው ማን ነው? እኒህና ሌሎችን መሰል ጉዳዮች ልናነሳ ወደድ ነው። እስከ መሰናዷችን አብራችሁን ቆዩ። ወደ ዋናው ጉዳያችን ስንመለስ ተበደልኩ ያሉት ግለሰብ የባላደራውንና የመልእክተኛውን ስም ለይተው ባለማወቃቸው ምክንያት ህዝቡ ባያሌው ግራ ተጋብቷል። እርሳቸውን ያነጋግራቸው መልእክተኛ ሆኖ ሳለ፣ እርሳቸው ግን ያገኘሁት ባላደራው ነው ሲሉ ነበር። በዚህ ሳቢያ በዚህ ሳቢያ ህዝቡ ባላደራውም መልእክተኛውም አንድ ሰው ነው ወደሚል መደምደሚያ ተሻግሮ ነበር። ይህ ጉዳይ በተለያዩ ክፍሎች ለህዝብ እስኪቀርብና ግለሰቦቹም የየራሳቸውን እውነት እስኪናገሩ ድረስ ሁሉ ሰው በትልቅ ውዝግብ ውስጥ ነበር የሰነበተው። በዚህ ጉዳይም ብዙዎች ብዙ ነገር ሲሉም ሲናገሩም ተደምጠዋል። እንዲህ ስሙ ባልተገባ መልኩ እንደተነሳ ቅሬታ ውስጥ የገባው መልእክተኛውም ታዲያ በወቅቱ አዲስ አበባ ባለመኖሩ ምክንያት ወዲያው ፈጥኖ መልስ መስጠት ባለመቻሉ ምክንያት በጣም ብዙ ሰዎች ሌባ አድርገው ስለውትም ነበረ። ከዚህ ጉዳይ ጋር ተያይዞ እሱም ካለበት ቦታ ሆኖ በፌስቡክ ገጹ ላይ ለጊዜው አጭር መልእክት ጽፎ ነበር እንዲህ የሚል እንዴት ናቸው ይላል። ሲጀምር እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ እጅ ስለነበር በቂ ኔትወርክ አላገኘውም ነበር። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለ እኔ ጻፋችሁትን እያነበብኩ ነበር። በአንድ ጀንበር ደግ ከሚል ስም ወደ ቀማኛ ወርዳችሁኝ አየሁ። ትንሽ መልስ እስክሰጥበት ታግሳችሁኝ ቢሆን ኖሮ መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነውን ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ ያሉት በስህተት ይመስለኛል። እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባለአደራው ነው ሲሉ ነበር። ይህም በስህተት ይመስለኛል። እኔ መልእክተኛው ነኝ እኔ እና ባለአደራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥም ከሰሞኑ አንዱ ሚዲያ ላይ የምታዩኝ ይሆናል ብሏል። ይህንን ጽሑፍ የጻፈው እዛው እዮሀ ሚዲያ ላይ ከመቅረቡ በፊት ነበር። የአባታችን ሀቅ በስልክ ልውውጦች በገባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸው ይመለስላቸዋል ብዬ ተስፋ አድርጋለሁ ይላል። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላቸው ወዳለሁ። ከእዮሀ ሚዲያ ጋርም በስልክ መልስ እሰጥቼ ነበር፣ ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ የደወላችሁ መልእክትም እያስቀምጣችሁ፣ ከጎን የቆማቸው ወዳጆች መጨነቃችሁ፣ ተስፋ በቆረጣችሁ ጊዜ አምላክ ከጎናቸው ይቁም ሲል ይህንን መልእክት ጽፎ ነበር። ይህንን መልእክት የጻፉ በወቅቱ አዲስ አበባ መኖር ባለመቻሉና እዚህ ቃለ መጠይቅ ላይ መገኘት ባለመቻሉ ነበረ። ታዲያ ከዚህ ጋር ተያይዞ በጣም ብዙዎች ብዙ ሀሳብና አስተያየት ሲሰጡ ነበር። ከነዚህ መካከል በዚህ ርዕሰ ጉዳይ ላይ ዘለግ ያለ ነገር የጻፈው በፌስቡክ ላይ በብዙ ርዕሰ ጉዳዮች ሀሳብ አስተያየት በመስጠት የሚታወቀው ፍራውል ነበር። እንዲህ ይላል ሲጀምር እሱ እኚህ አባት እዮሀ ሚዲያ ላይ መጥተው በመልእክተኛው ወይም በባለአደራው ከሁለት ባንዱ ተበደልኩ ተታለልኩ ያሉበት ጉዳይ ከመጀመሪያው ጀምሮ እስከ መጨረሻው ስድረስ ስከታተለው ነበር። የተጫኑትን ሶስት አራት ቪዲዮዎች በሙሉ አይቻቸዋለሁ። አባታችን ሌላ ሰው እንዳጭበረብራቸው፣ እዚህ ጉዳይ ላይ መልእክተኛውም ሆነ ባለአደራው እንደሌሉበት ነው የተረዳሁት። ፋክቱ ይሄ ነው። አንዳንድ ጊዜ ቸኩለን መፍረድ የለብንም የምለውም ለዚህ ነው። እኔም የመጀመሪያውን ቪዲዮ ብቻ ተመልክቼና ቸኩዬ መልእክተኛው ላይ ጥርጣሬ አድሮብኝ ነበር። ነገር ግን ሶስቱንም ቪዲዮ ስመለከት መቶ ፐርሰንት እርግጠኛ ሆንኩ እኚህ አባት በሌላ ሰው እንደተታለሉ ገባኝ። በተለይ ሁለተኛና ሶስተኛ ቪዲዮን ካዩ በኋላ ነው ያንን የተረዳሁት ይላል። ይህንን የጻፈው ከትላንት በስቲያ ነው። አለም ሰገድ በዚህ ጉዳይ ላይ ሶስት ቪዲዮዎችን ሰርቷል። ዛሬ ወይም ነገ ከሚሰራው ቪዲዮ ጋር ደግሞ ቁጥር ወደ አራት ያድጋል። ዛሬ ወይ ነገ መልእክተኛውን ያቀርበዋል። በመጀመሪያው ቪዲዮ ላይ የፕሮግራሙ አዘጋጅና አቅራቢ አለም ሰገድ እኚህን ባለጉዳይ ለብቻቸው ነበር ያናገራቸው። ደረሰብኝ ያሉትን ነገር ዲቴሉን ወይ ደግሞ ዝርዝሩን ገልጸውና አብራርተው እንደሚያደርጋቸው ተናግረዋል። ከዚህ በኋላ በሁለተኛ ቪዲዮ ላይ ደግሞ የፕሮግራሙ አዘጋጅና አቅራቢ መልእክተኛው ጋር ስልክ ደውሎለት እሳቸውም እሱም ከመልእክተኛው ጋር ያደረጉትን ንግግር እንዲሁም ሌሎች ነገሮች የተካተቱበትም ፕሮግራም ነበር። በሶስተኛው ቪዲዮ ደግሞ ከመጀመሪያው ጀምሮ ስሙ ሲነሳ የነበረው ባለአደራው ቀርቦ የእሱን እውነት ደግሞ ተናግሯል። ይህ ጽሁፍ የተጻፈው መልእክተኛው እዮሀ ሚዲያ ላይ ከመቅረቡ ከአንድ ቀን በፊት ነበር። መልእክተኛው ሰሞኑን ለዚህ የበጎ አድራጎት ስራ አፋር ክልል ውስጥ ነበር። ታዲያ ይህንን ነገር ማጥራት ስላለበት ነው ያለ እቅዱ ወይም ደግሞ ያለ ፕሮግራሙ በአስቸኳይ በረራ ትናንት ማምሻውን 12 ሰዓት አካባቢ ላይ ከአፋር ወደ አዲስ አበባ የገባው። የመጀመሪያውን ቪዲዮ ገና መመልከት ከመጀመሬ በፊት በጣም እርግጠኛ ነበርኩ እኚህን አባት በመልእክተኛው ወይም ደግሞ በባለአደራው ስም ሌላ ሰው እንዳታለላቸው፣ ምክንያቱም መልእክተኛውን ስለማውቀው ነው። እንዴት አይነት አሰራር እንዳለው አውቃለሁ። በቲክቶክ ቪዲዮዎች ላይ የተረጂዎችን አካውንት እንጂ በጭራሽ የራሱን አካውንት አንድም ቀን አስቀምጦ አይቼም ሰምቼም አላውቅም። ሌላ ሰው ነው ያታለላቸው። ቪዲዮውን እያየሁት እስከ መሀል ድረስ አቋሜ አንድና አንድ ነበር፣ ሌላ ሰው ነው ያታለላቸው የሚል አቋም ነበር የነበረኝ። ከዛ በኋላ ግን አንዳንድ ግራ የሚያጋቡ ነገሮችን ተመለከትኩ። የመጀመሪያው እሳቸው አገኘሁትና እርዳታ አደረገልኝ የሚሉት ሰው ባለአደራውን ነው፣ ነገር ግን የእሳቸው ቪዲዮ የተለቀቀው በመልእክተኛው ፔጅ ላይ ነበር። ይሄ ቦታ ነበር በጣም ግራ ያጋባኝ። ሌላው ደግሞ እኚህ አባት ራሱ መልእክተኛው ባለአደራው ነኝም ብሎ ስልክ ቁጥር በወረቀት ጽፎ እንደሰጣቸው በተደጋጋሚ ይናገራሉ። ያኔ ነው ግራ መጋባትና መጠራጠር የጀመርኩት። መኪናው ውስጥ ቁጭ ብለው መልእክተኛው ባለአደራው ነኝም ብሎ በወረቀት ስልክ ጽፎ ከሰጣቸው መልእክተኛውና ባለአደራው አንድ ሰው ነው እንዴ ብዬ ማሰብ ጀመርኩ። ወረቀት የተጻፈው ስልክ ነው ለዚህ ሁሉ ጭቅጭቅ መነሻው ነገር ግን መልእክተኛው እሳቸውን አግኝቶ እንደረዳቸው ተናግረዋል በወረቀት ስልክ ቁጥር ጽፎ ግን አልሰጣቸውም በዚህ ስልክ ነው እሳቸው የተታለሉት የተሰበሰበላቸውን ወደ ሁለት መቶ ስልሳ ሺህ ብር ገደማ የተበሉትም በዚህ ስልክ በደወለው ሰው ነው ዮሐንስ በሚባል ሰው ነበር የተጭበረበሩት እኚህ አባት በደረሰባቸው ነገር ውስጣቸው ስለተጎዳ ከቀልባቸው ስላልሆኑ መልእክተኛው ስልክ ጽፎ ሳይሰጣቸው ስልክ ጽፎ የሰጣቸው መስሏቸዋል ወይም ሌሎች በመልእክተኛውና በባላ ባለአደራው ስም የሚያጭበረብሩ ሰዎች የእሳቸውን ስልክ ከመልእክተኛው ፔጅ አግኝተው ደውለውላቸው ከዛ እሳቸው በወረቀት የጻፉት ስልክ ቁጥር ሆኖ የተገናኘ ይመስለኛል። ሌላው ደግሞ እኛ አባት አስር ጊዜ የባለአደራውን ስም ሲጠሩ ስለነበር ነገሩን ለማጥራት አለም ሰገድ ባለአደራው ጋር ደወለ። የደወለውም የባለአደራው ኦፊሻል የቲክቶክ አካውንት ላይ በተቀመጠው ስልክ ነው። ከዛ በኋላ ስልኩ ተነሳ። አለምሰገድና ባለአደራው ማውራት ጀመሩ። ነገር ግን ያወሩት ሰባት ሰከንድ ብቻ ነው። በዛ የስልክ ልውውጥ ላይ አለምሰገድ ለባለአደራው ከእዮሀ ሚዲያ ነው የምደውልልህ፣ በዚህ በዚህ ጉዳይ ነው ብሎ ገና መናገር ሳይጀምር ባለአደራው ቆጣ ብሎ ትንሽ ቆይቼ እደውልልሃለሁ አለው። ትንሽ ቆይቼ እደውልልሃለሁ ስላለና ቆይቶ ስላልደወለ አለምሰገድ ባለአደራውን ኮንታክት ለማድረግ በተደጋጋሚ ቢደውልም የባለአደራው ስልክ አይነሳም። የዙሉ ነገር መነሻ ታዲያ ይሄ ነው፣ የባለአደራው ስልክ አለማንሳት ነው። ከአራት ቀን በኋላ ደወለለት። አሁንም ስልኩ አይነሳም። በዚህ ሰዓት ነው እኔም ግራ መጋባት የጀመርኩት መጠራጠር የጀመርኩት። ለምንድን ነው ስልኩን አንስቶ የማያወራው ብዬ ማሰብ ጀመርኩ። ይህ ማለት አንድ የተደበቀ ነገር አለ እንዴ ብዬ እንዳስብ አደረገኝ። የመጀመሪያው ፕሮግራም ከመተላለፉ በፊት ባለአደራው የእዮሀ ሚዲያን ስልክ አንስቶ የራሱን እውነት ቢነግረን ኖሮ ነገሩ እዛ ጋር ያበቃ ነበር። የመጀመሪያው ጥፋት የባለአደራው ነው። አለም ሰገድ ስልክ በደወለለት ሰዓት መሸሽ አልነበረበትም። ከዛ በኋላ ነው የመጀመሪያው ፕሮግራም በእዮሀ ሚዲያ ሲተላለፍ ባለአደራው አለም ሰገድን ለማግኘት የሞከረው ፕሮግራሙ ከተላለፈ በኋላ ከዛ በኋላ ባለአደራውም ቀረበና በሶስተኛው ቪዲዮ ላይ አየ ነው በተለይ ደግሞ እኚህ አባት በሁለተኛው ቪዲዮ ላይ ከመልእክተኛው ጋር በነበራቸው የስልክ ንግግር የተረዳሁት ነገር ቢኖር ባላደራውም መልእክተኛውም ገንዘብ እንዳጭበረበሯቸው ነበር። ለማጠቃለል ያህል ሶስቱንም ፕሮግራሞች አመልክቻቸው አሉ። መልእክተኛውም ሆነ ባላደራው እዚህ ነገር ላይ የሉበትም፣ በእነሱ ስም የሚጠቀሙ አጭበርባሪዎች ናቸው እኚህን አባት ያታልሏቸው ሲል አስተያየቱን ለግሷል። ይህ ጉዳይ አሁንም አልተፈታም። ጉዳዩን ነገሬ ብሎ ቁጭ ብሎ ለመረመረውና ላስተዋለው ሰው ግን እንዲህ ያለውን ነውር የፈጸሙ ግለሰቦች የመልእክተኛው የቅርብ ወዳጆች አልያ ደግሞ የእሱን እንቅስቃሴ በስፋት በጥልቀት የሚያውቁ ሊሆኑ እንደሚችሉ ይጠረጠራል። እርግጥ ነው ነገሩ በዚህ ልክ አድማጭ ተመልካች ጆሮ ከደረሰ ከህግ አካላት ጆሮ መድረሱም የማይቀር እውነት ነው ይህ ማለት ደግሞ የሚመለከታቸው አካላት ነገሩን ስራዬ ብለው ከያዙት ተበዳዩ አባትም ክስ መስርተው ነገሩን ወደ ህግ ከወሰዱት ያ በባለአደራው ስም ሲያጭበረብረው የነበረው ሰው ማን እንደሆነ ለማወቅ ጊዜ የሚወስድ ጉዳይ አይደለም። ወዲህ በተደጋጋሚ የተደዋወሉት የስልክ ልውውጥ ስላለ፣ ወዲያ ደግሞ ብሩን በላኩበት የባንክ አካውንት ሳቢያ ግለሰቡን ቤቱ ድረስ ሄዶ መያዝ የሚያስችል እድል ይፈጥራል ማለት ነው። እኝን አባት በዚህ ልክ ያጭበረበረ ሰው ከመነሻው ስለ ነገሩ አንዳች ፍንጭና መረጃ አለው ማለት ነው። ይህ ማለት ደግሞ ከዚህ ቀደም መልእክተኛው ያገዛቸውን ሰዎችም እንዲህ ባለ መልኩ ስላለማጭበርበሩ ምንም መተማመኛ ነገር የለም ማለት ይቻላል። ይህ ለመልእክተኛውም ሆነ ለባለአደራው ትልቅ ትምህርት ነው። እንዲህ ያሉ መረጃዎችን ለማን እና ለምን መናገር እንዳለባቸው ጠንቅቀው ማወቅ አሊያ ደግሞ ፍጹም ከመንገር መጠበቅ አለባቸው ብለን እናስባለን። ይህንን ጉዳይ በተመለከተ የሚመለከታቸው አካላትም ጉዳዩን አጥርተው ለሕዝብ ይፋ ያደርጋሉ። እኚህን ምስኪን አባት ያጭበረበረው ግለሰብም በቅርቡ በቁጥጥር ስር ይውላል ብለን እናስባለን የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይሄ ነበር መጀመሪያ እርስዎ እንዴት ነበር የተሰማሁት ማንን ነበር የጠረጠሩት በኋላ ላይ የተሰማሁት ደግሞ የገባሁት እውነት ምንድን ነው በሀሳብ መስጫ ሳጥን ላይ ያስፍሩልን ክበሩልን